ውድ የድል ሚዲያ ተከታታዮቻችን የዛሬው የምሽት ወሬዎቻችንን ርዕስ እናስቀድማለን። የአሜሪካ ምክትል ፕሬዚዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም አሉ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውንና የወረዳ አስተዳዳሪን ማኩሰላቸው ተገለጸ። ልጇን አግታ ሸጣለች የተባለችው ደቡብ አፍሪካዊት እናት ተፈረደባት።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 የአሜሪካ ምክትል ፕሬዝዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም አሉ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተናገሩ። ቫንስ የአሜሪካ አስተዳደር የተደነቀበት ጥያቄ ለሶስት ዓመታት ያህል የዘለቀ ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚል መሆኑን አብራርተዋል። ምክትል ፕሬዚዳንቱ አክሎም እነሱ ወደ ስምምነት መጥተው ይህን ከባድ ጦርነት የማቆም ኃላፊነት አለባቸው ብለዋል። የቫንስ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናትን ትርፍ ለማጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬንን ጦርነት የያዘበትን መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዚያም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬንን ምናልባትም ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ የያዘችባትን ክሬሚያንን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የሀገሪቱ ሕገ መንግስት በማጣቀስ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮን ሮቢዮ ሐሙስ ዕለት ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ላይ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መደረስ እንዳለበት ተናግረው ነበረ። አለበለዚያ ግን አሉ፣ የውጭ ጉዳይ ሚኒስትሩ ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል ብሎ ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን በዚህ ሳምንት ለሶስት ቀናት የሚቆይ የተኩስ አቁም ማወጃቸው ይታወሳል። የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሲሆን ሚያዝያ 30 2017 ዓ.ም የሚጀምር ይሆናል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲባሃ የፑቲንን መግለጫ ተከትሎ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቀዋል። በሁለቱ ሀገራት መካከል የሚካሄደው ጦርነት አሁንም እንደቀጠለ ነው። ሐሙስ ዕለት ማታ የሩሲያ ሰው አልባው አውሮፕላኖች የዩክሬን ደቡብ ምስራቅ ከተማን ደብድበው 14 ሰዎች መጉዳታቸውን ገልጿል። ሞስኮ በበኩሏ ዩክሬን በገበያ ስፍራ በሰው አልባ አውሮፕላን ጥቃት ፈጽማለች ስትል ትከሳለች። እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት ሰባት ሲገደሉ ሃያ ደግሞ ተጎድተዋል። ኪየቭ ውንጀላውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ብላለች። ሀገራት ኢራን የኒውክሊየር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛው ዙር ድርድር ተራዘመ። ኢራን ሁለቱ አገራት ድርድሩን ከምታመቻቸው ኦማን ጋር በመሆን ቅዳሜ ዕለት በሮም ለሚካሄደው ቀጠሮ ተይዞ የነበረው ስብሰባ በሎጂስቲክስና ቴክኒካል ምክንያቶች ለሌላ ጊዜ ለማስተላለፍ መስማማታቸውን ገለጸች። አሜሪካ አስቀድሞም ለንግግሩ ቀን አልቆረጥንም ነበር ብላለች። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የኢራን የነዳጅ ወይም ደግሞ ፔትሮ ኬሚካልን በሚገዙ ላይ እርምጃ እንደሚወስዱ ካስፈራሩና ዋሽንግተን ከቴሄራን ጋር ግንኙነት አላቸው ባለቻቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ ከጣለች በኋላ ነው። ትራምፕ በ2018 በኢራንና በአምስት ሀያላን ሀገራት መካከል በተደረሰው የኒውክሌር ስምምነት አሜሪካንን አስወጥተው የነበረ ሲሆን የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተዋል። በሚያዚያ ወር የተጀመረው አዲስ ንግግር ካልተሳካ ወታደራዊ እርምጃ እንደሚወስዱ ቀደም ሲል አስጠንቅቀዋል። ሁለቱም ወገኖች በኦማን ዋና ከተማ ሙስካት የተካሄደውን የመጀመሪያው ዙር ንግግር ገንቢ ሲሉ ገልጸውታል። በእርግጥም ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ማዕቀብ እንዲቆም ዋስትና መስጠትና የኢራንን የኒውክሊየር መርሃ ግብር የኢራንን መብቶች ሙሉ በሙሉ መከበሩን በማረጋገጥ ሰላማዊ ሆኖ እንደሚቀጥል እምነት ለመፍጠር ከመቼውም ጊዜ በላይ ቆርጠናል ሲሉ በኤክስ ገጻቸው ላይ ጽፈዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በበኩሉ የቅዳሜው ስብሰባ እንዳልተረጋገጠና ቀጣዩ ዙር በቅርብ ጊዜ ውስጥ ይካሄዳል ብሎ ይጠብቃል ብለዋል። የኦማን የውጭ ጉዳይ ሚኒስትር ሁሉም ወገኖች ሲስማሙ አዲስ ቀን እንደሚወሰን ተናግረዋል። የማዕቀቡ ኢላማ የሆኑት በኢራን ፔትሮሊየም እና ፔትሮኬሚካል ሕገወጥ ንግድ ውስጥ የሚሳተፉ መሆናቸውን አሜሪካ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢራን አገዛዝን በመካከለኛው ምስራቅ ያለውን ግጭት በማባባስ የኒውክሌር መርሃ ግብሩን በማስፋፋትና አሸባሪ አጋሮቹንና ተላላኪዎቹን መደገፉን ቀጥሏል ብሏል። በወቅቱ አሜሪካ ባወጣችው መግለጫ ላይ አገዛዙ ለማተራመስ ተግባራትን የገንዘብ ድጋፍ ለማድረግ የሚጠቀምበትን የገቢ ፍሰት ለመግታት ዩናይትድ ስቴትስ ዛሬ እርምጃ እየወሰደች ነው ብለው ነበር። ትራምፕ ሐሙስ ለት በትሩስ ሶሻል ማህበራዊ ሚዲያቸው ማንኛውም ሀገር ወይም ሰው ከኢራን ማንኛውንም መጠን ያለው ነዳጅ ወይም ፔትሮ ኬሚካል የገዛ ሁለተኛ ደረጃ ማዕቀብ ይጣልበታል ሲሉ ጽፈዋል። የዩናይትድ ስቴትስ ኦፍ አሜሪካ ጋር በማንኛውም መንገድ እንዲሰሩ አይፈቀድላቸውም። ኢራን በበኩሏ የአሁኑ ማዕቀብ የአሜሪካን ባለስልጣናት እርስ በርስ የሚጋጭ ባህሪና እምነት እንደሌላቸው ተጨማሪ ማረጋገጫ ነው በማለት ተቃውሞዋን አሰምታለች። ኢራን የየመንን ሁቲ አማጽያንን በመደገፏ ዋጋ እንደምትከፍል ያስጠነቀቁት የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግሰትንን መልእክትም የኢራን የሚዲያ በዘገባዎቻቸው ውስጥ ጠቅሰዋል። የአሜሪካን ሉካን ሲመሩ የነበሩት የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍም መልእክቱን በድጋሚ ለጥፈዋል። ለኢራን የተላለፈ መልእክት ለሁቲዎች ያደረጋችሁትን ድጋፍ አይተናል። ምን እየሰራችሁ እንደሆነ እናውቃለን። በዚህ ምክንያት በመረጥንበት ጊዜና ቦታ ዋጋ ትከፍላላችሁ። ትራምፕ የኢራንን የኒውክሌር ቦምብ ለመገንባት የምታደርገውን መንገድ የሚዘጋ መፍትሄ እየፈለጉ መሆኑ ጠቁሟል። በአስተዳደራቸው ውስጥ የኢራን የኒውክሌር ማበልጸጊያ ፕሮግራም ሙሉ በሙሉ እንዲፈርስ የሚፈልጉም አሉ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውንና የወረዳ አስተዳዳሪን ማኩሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢ መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪ ማኩሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። የኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡ ሚያዝያ 22 2017 ዓ ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነፃነት እንቅስቃሴ ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጩ ገልጿል። ከሀገሪቱ መንግሥት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንትና ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንትና ድረስ እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎቹ ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸው ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ሕዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሪ ወረዳ ዋና አስተዳዳሪ አቶ ቶክሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጩ ገልጿል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትላንት ሐሙስ፣ ሚያዝያ 23 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙትን በደቡብ ሱዳን የተነሳውን የእርስ በእርስ ግጭት በድንበር አካባቢ በሚገኙ ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጿል። የወረዳው ዋና አስተዳዳሪም በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመላክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያናገራቸው የወረዳው ኃላፊ ገልጸዋል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው፣ የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፈት ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበሩን አቋርጠው የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው፣ እዚህ ብዙ ቤት ተቃጥሏል፣ በርካታ ሕዝብ እየተፈናቀለ ነው ያለው ብለዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገንግ እየገቡ መሆኑንም አክለዋል። ታጣቂዎቹ በፓንጋንግ ቀበሌ ውስጥ የሚገኘውን አንድ የድንበር አካባቢ የሆነውን ብልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩ ኃላፊ ተናግረዋል። እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹን ጠቅሷል። በዛሬ ዕለት ማለትም አርብ የክልሉ እና የዞኑ የመንግስት የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርገንግ ከተማ መጓዛቸውን ምንጩ ተናግሯል። ቢቢሲ በጉዳዩ ከጋምቤላ ክልል ሌሎችን ባለስልጣናት ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ልጇን አግታ ሸጣለች የተባለችው ደቡብ አፍሪካዊት እናት ተፈረደባት። የስድስት ዓመት ልጇን አግታ በሕገ ወጥ መንገድ አዘዋውራለች የተባለችው ደቡብ አፍሪካዊት እናት ላይ ፍርድ ቤቱ ውሳኔ አስተላለፈ። ፍርድ ቤቱ ኬሊ ስሚዝ የተባለችው እናት እንዲሁም የወንድ ጓደኛዋ ዩአኪን አፖሊስ እና ጓደኞቻቸው ስቴቬኖ ቫን ራየን ጥፋተኛ ናቸው ሲል በይኗል። ጆሽሊን የተባለችው የስድስት ዓመት ልጅ ከጠፋች አንድ ዓመት አልፏታል። በደቡብ አፍሪካዋ ኬፕታውን ከተማ ከሚገኘው ሳላዳንቤ አካባቢ ነበር ጆሽሊን የጠፋችው። ሶስቱ ተጠርጣሪዎች ከዚህ ቀደም ጥፋተኛ አይደለንም ሲሉ የእምነት ክደት ቃላቸውን ሰጥተው ነበር። የጆሽሊን መጥፋት ደቡብ አፍሪካውያንን አስደንግጧል። እስካሁን ድረስም አልተገኘችም። አቃቢ ህግ የልጅቷ እናት ሸጣታለች ወይም አዘዋውራታለች አሊያም ደግሞ ለውጣታለች ሲል ክሱን አቅርቧል። እናትየዋም ልጅቷ ጠፍታለች ብላ መዋሸቷንም አቃቢ ህግ ገልጿል። የፍርድ ቤቱ ውሳኔ በተላለፈበት ቀን በርካታ ደቡብ አፍሪካውያን በአካባቢው ተሰባስበው ዜናውን ለመስማት ሲጠባበቁ ነበር። በአካባቢው መጨናነቅ እንዳይፈጠር መንገዶች ተዘግተው ፖሊስም ተሰማርቷል። የእናትየዋ ጎረቤት የነበረችው እና አቃቤ ሕግ ምስክር አድርጎ ያቀረባት ለውሪታን ሎምባርድ እንዳለችው እናትየዋ የሞኝ ሥራ ሰርታለች ብላ ልጇን ለባህላዊ ሐኪም መሸጧን ተናግራለች። በደቡብ አፍሪካ ሳንጎማ ለሚባሉ ባህላዊ ሐኪሞች ልጇን መሸጧን ለፍርድ ቤት ገልጻለች። ጆሽሊንን ባህላዊው ሐኪም የወሰዳት ለአይኗና ለቆዳዋ ሲል ነው ብላለች። በአካባቢው የሚያገለግሉ ፓስተርም ለፍርድ ቤቱ ቃላቸውን የሰጡ ሲሆን የሶስት ልጆች እናት የሆነችው ኬሊ ልጆቿን በ1100 ዶላር እንደምትሸጥ ስትናገር መስማታቸውን ገልጸዋል። ጆሽሊን መጥፋቷን ተከትሎ ደቡብ አፍሪካውያን አደባባይ ወጥተው ፍትህ እንዲገኝ ሲጠይቁ መቆየታቸው ይታወሳል። በተፈጥሯ ሰማያዊና አረንጓዴ አይን የነበራት ጆሽሊን ለዓይኗ እንዲሁም ነጣ ለሚለው ቆዷ በሚል ለባህላዊ ሐኪም መሸጧ ፍርድ ቤቱ ገልጿል። ፍለጋው በስፋት ቢቀጥልም እስካሁን ድረስ የደረሰችበት ሊታወቅ አልቻለም። የዛሬ ወሬዎቻችን ምንጭ ከቢቢሲ አማሪክ የተገኙ ናቸው። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም